ኢትዮጵያውያን ከድሮ ጀምሮ አንድ የምንታወቅበት ነገር አለ። አንድን የውጭ ሀገር ጥሩ ነው የምንለውን ነገር ሐሳቡን፣ መርሁን ነው እንጂ የምንወስደው ገልብጠን ወስደን አናውቅም። በክርስትናም በእስልምናም ብናይ ሀሳቡን ወስደን ኢትዮጵያዊ እናደርገዋለን እንጂ እንዳለ አንድን ነገር ገልብጠን አምጥተን አናውቅም። እንደዛ ከመጣ ሁልጊዜ ጊዜ ዝች ሀገር ውስጥ ችግር ሲያስከትል ነው የምናየው። በሁሉም በፍልስፍናም በአመለካከትም በምንም እንዳለ ተገልብጦ የመጡ ነገሮች እዚህ ሀገር አልገጥም ይላሉ። አሁን አንዳንዴ በዚህ በጋራጅ አካባቢ ያሉ ሰዎች ሁለት እቃዎች አልገጥም ሲሏቸው ሞደፊክ ይሰሩታል እንዲገጥም ማለት ነው። ኢትዮጵያውያንም ሞደፊክ እየሰሩ ነበር የሚጠቀሙት እንዳለ አንድ ነገር ገልብጠው አያመጡትም ነበር። አሁን የገናን በዓል ስናይ በባህላችን የምናከብርበት መንገድ አለ። ዳቦ ደፍተን፣ የገና ጨዋታ ተጫውተን የምናከብርበት መንገድ ልደት። በዛ ቀን ጌታ መወለዱ ዓለም አቀፋዊ እውነት ነው፣ ሁሉም የሚያከብረው ነው። እኛ ስናከብረው ግን ኢትዮጵያዊ አድርገን ነው የምናከብረው እንጂ እንዳለ ገልብጠን አምጥተን ሁሉን ነገር አናከብረው። ለምሳሌ ነጭ ልብስ መልበስ በምስራቃውያን ልማድ ነው፣ ነጭ ልብስ የድል ምልክት ስለሆነ፣ ግን እኛ ነጭ ልብስ መልበስን አመጣነው እንጂ ጃኖን ቀሚስን ነጠላን ከውጭ አላመጣ ነው። እዚህ ሀሳቡን ይዘው ሸማኔዎቻችን ሰሩት። አሁን የገና ዛፍ ላይ የምናየው ችግር እሱ ነው፣ እንዳለ ነው ተገልብጦ የመጣውና ከኛ ጋራ አይገጥምም። ሁለት ጥያቄ እስቲ እንጠይቅ። አሁን ጌታ ተወለደ ብለን ነው የምናከብረው። ጌታ ሲወለድ የገና ዛፍ ነበረ፣ አልነበረም? ከረሜላ ነበረ፣ አልነበረም? ጥጥ ነበረ። አልነበረም። የገና አባት መጽሐፍ ቅዱስ ውስጥ የት ነው ቦታው የት ነው? የገና አባት የታለ? አናገኘውም፣ ብንፈልገው እንዴት አመጣነው ወደኛ? እንዳለ ገልብጠን ስላመጣ ነው። ምን ችግር አለ? አሁን እንደሚያለው ትንሽ ችግሩ፣ አንድ ህዝብ የሚያድገው ወይም ታላቅ የሚሆነው ሁሉንም ነገር የሚያሟላ ህዝብ ከሆነ ነው እንጂ በአንድ ነገር ብቻ አድገን ታላቅ ልንሆን አንችልም። የራሳችንን ይዘን በነገራችን ላይ ሰው ከጎረቤቱ የሚዋሰው የሌለውን ነገር ነው። እንግዲህ ቤቱ ብርጭቆ እያለ ከጎረቤት የሚዋስ ሰው የጤነኛ ያለ መሆን ምልክት ነው። ወይም ቤቱ ወንበር እያለው ሌላ ወንበር የሚያመጣ ሰው የጤነኝነት አይደለም። ሰዎችም ቤቱ ወንበር እያለ ሌላ ወንበር ሲያመጣ ቢያዩ ይሄን ሰው እንዳዋሱት አይደለም እንደጎዱት ነው የሚቆጥሩት። እና አለን አሁን የራሳችን የሌለንን እንዋሳለን። ያለንን ደግሞ እናውሳለን። እስቲ አሁን ቅድም ጋሹሽ ሲል ነበር ፈረንጆቹ እኛ ሀገር ሲመጡ የነሱን ገና እንድናሳያቸው ነው ወይም ጠይቁ የሚጠይቁን ያቱም እነሱ ከዚህ የበለጠ ገና ዛፍ መስራት ይችላሉ። ይሄ እኮ ለቀባሪው ማርዳት ነው እኮ የነሱን ገና ዛፍ እዚህ ላይ ተክለን ይውልን ማለት እንዴ? ይሄማ ከኛ ከናንተ የተሻለ እንሰራለን ከኛ እኮ የቀዳችሁት ነው የሚሉት። አክሱምን ሲያዩ ግን ያደንቃሉ። ፎቶ እኮ መነሳት የሚፈልጉት እነሱ ቢመጡ ከገና ዛፉ ስር አጠገብ ከላሊበላ አጠገብ ነው ፎቶ መነሳት ደስ የሚላቸው። ከጀጎላ አጠገብ ነው ፎቶ መነሳት ደስ የሚላቸው። ከአክሱም አጠገብ ነው ፎቶ መነሳት የሚፈልጉት እንጂ ከሰራላቸው ክሪስማስ ትሪ አጠገብ መነሳት አይፈልጉም። ከዚህ የተሻላላቸው እነሱ። ይሄ ማለት እኮ ምን ማለት ነው? ለማን ነው ምን ሰራው ለኛ አይገጥምም? እስቲ አሁን የተዘፈነለት ክሪስማስ ትሪ ታውቃለህ ሳሚ? የተለቀሰለትስ ስለዚህ የእኛ ባህል አይደለም ማለት ነው። አንድ ነገር ካልተለቀሰለት ካልተዘፈነለት የለም ማለት ነው። አሁን እና ይሄ ሌላውንም እድገታችንን የሚመለከት ነው። እንደው አንድ ምሳሌ ሁላችንም የምንተባብ የተባበርንበትን የአባይን ግድሩን እናንሳ። ለምንድን ነው አሁን በኩራት የምናገርለት? ከገሌ አምጥተን ከገሌ ተውሰን እያደረግነው ነው አይደለም። ከውስጣችን ፈንቅሎን የራሳችን እየሰራን ነገ ለልጆቻችን እኮ ከአክሱም ቀጥሎ ከላሊበላ ቀጥሎ የምናስጎበኛቸው እሱ ነው። ይኸው እንደዚህ ነው የሰራ ነው ብለን። ምክንያቱም ላሊበላን ስናስጎበኛቸው አባቶቻችን ሰሩት ብለን ነው። አክሱምን ስናስጎበኝ አባቶቻችን ሰሩት ብለን ነው። ጀጎንም ብናስጎበኝ አባቶቻችን ሰሩት ብለን ነው። የሌላ የፋሲልን ግንም አባት እናንተስ የሰራችሁት ይኸው። የምንለው ነገር መኖር አለብን። ብዙ ጊዜ ብዙ ጊዜ የምከራከርበትን ሀሳብ ነው ያነሳኸው ምክንያቱም የጥንት አባቶቻችን አክሱም እንሰሩ ላሊበላን ሰሩ። ከዛን ጊዜ ደግሞ እኛ ደግሞ ስንት ትውልድ ሲፈራረቅ ስለ ላሊበላና ስለ አክሱም እያወራን እስከ ዛሬ ደረሳለን፣ አንድ ታሪክ ሳንሰራ ማለት ነው። ስለዚህ ይሄ ታሪክ እያበላሸን አይደለም ወይ የሚሉ ጥያቄዎች አልተቻሉ እና ምን ማለት ነው? አሁን አዲስ ነገር እኛ እየሰራን ካልመጣን የድሮውን ብቻ በማንሳት የትም ልንደርስ አንችልም። ትውልዱ እኮ ይጠራጠረናል። ምክንያቱም ይሄንን እኛ ነበርን የሰራ ነው ስንል እና አሁን የማንሰራ ከሆነ ውሸት ነው ነው የሚለው። ምክንያቱም ይሄንን የሰራ ትውልድ ልጆች ከሆናችሁ ምን እንደአንተ ማሰሩት ደግሞና ለራ አንተ ይያክል ዘይቆ ታዲያ ለምንድን ነው የገና ባህላዊ ጨዋታውም አላደገም? የባህል አከባበሩም እኔም ለራሴ ራሴ እኔ በጣም ኮንፊውዝ ነኝ፣ ግራ ገብቶኛል እና ለምንድን ነው ያላደገው? አሁን ያለው ትውልድ እኮ ምንም ነገር የሚያውቀው ነገር አይደለም። በየመንገዱ ላይ የሚሸጠው ክርስትማስ ትሪ ነው እየገዛ የሚገባው? ስለዚህ ምንድነው አንድ ቦታ ላይ ችግር የለም። ባህል አስተማረው በለው። ከአድዋ ድል በኋላ እኛ ሀገር እንዲፈጠር የተፈለገ አንድ በሽታ አለ። ምክቱም ቅድምም ሲነሳ ነበር፣ ብዙ ጊዜ የምናነሰዋል፣ አባቶቻችን አድዋ ሲዘምቱ? በተሻለ መሳሪያ ሳይሆን በተሻለ ወኔ ነው የሄዱት። በሚበልጥ ታንክና መትረየስ ሳይሆን በሚበልጥ ያገር ፍቅር ስሜት ስለሄዱ ነው። ምክንያቱም ከውስጡ የተነሳን ሰው ማንም አያግደው። ከውስጡ ከተነሳ አንድ ሰው በተጽዕኖ ከተነሳ ማቆም ቀላል ነው። ከውስጡ ከተነሳ ግን ምንም አይኑረው፣ የሚያስፈልገውን ሰርቶት ያልፋል። ለዛ ነው የድላችን ይሄንን የማጥፋት እርምጃ ሲካሄድ ነበር። ለዚህ ደግሞ አንዱ የኛ የምንለው የምንኮራበትና ባለም ፊት ይዘን የምንወጣው ነገር እንድናጣ ማድረግ ነው። በቃ ምንም ነገር እንዳይኖረን ማድረግ እና የሌለው ሰው ደግሞ የለኝ ብሎ ካሰበ የበታችነት ስሜት ውስጥ ነው የሚገበው። ስለዚህ ትልልቅ ነገሮችን ማሰብ አይጀምርም። ታላላቅ ሐሳቦች ውስጥ አይገባም። ትንሽ ሐሳቦች ውስጥ ነው የምንገባው። ይሄ እንዲደረግ ከተደረጉት ነገሮች አንዱ ይህ ነው። የኛ የሆኑትን ነገር እንዴ፣ 88 በላይ ብሔረሰብ ያለበት አገር 88 አይነት ባህል ያለው እንዴት 89ኛው ውሰት ውጪ ሄዳል? አለ እኮ ከ80 በላይ እዚሁ ያለው ሰው ይሄንን ፈልጎ ሰርቶ በልቶ ሳይጨርስ እንዴት ውጪ ይወጣል? ይሄንን አመለካከት እኮ ነው። እግዚአብሔር ይመስገን እራሳችሁን ቤት ውስጥ ውሰዱት እና ዳቦው አለ፣ ቡናው አለ፣ ቤተሰቡ ከቧል። ግን ከዚህ አሁን የገና ዛፍ ከምንለው ዙሪያ እንከባለን። የኛ ባህል ብዙ ጊዜ በክብ ሞሰብ መብላት፣ በክብ ትሪ ተሰብስቦ ቡና ፍልቶ መስ ክሪስማስ ትሪ ግን ብቻዬን ነኝ ሲል ራሱ ለብቻው ነው እኮ የሚቀመጠው። ቡና ውስጥ አይገባም፣ ምን ውስጥ አይገባም፣ ብቻው ነው ያለው። እሱ እንኳ ራሱ ከናንተ ጋር አይደለሁም ነው እያለ ያለው። አሁን ሌላው ነገር በሙሉ ውስጥ መሀላችን አለ። ቡናው በስኒ ይመጣል ምኑ ከኛ ጋር ይመጣል? ፈንድሻው ይመጣል፣ ዳቦ ተቆርሶ እኛ ጋር ይመጣል። ዛፉ ግን ብቻውን ነው። እሱ ራሱ እየተናገረ ነው። እናንተ ጋር የለሁበትም፣ አመጣችሁኝ እንጂ አልመጣሁባችሁም እያለ ነው እሱ ራሱ። በጣም አስገራቢ ነው። አንድ ነገር መጨመር የምንፈልገው ምንድነው፣ ለምሳሌ ይሄ አሁን የምናወራበት የገና ዛፍ በምዕራቡ ዓለም የገና በዓል ሊመጣ አንድ ወር ሲቀረው፣ ከአሁንኛ አሁንኛ ቀበሌ ከምንለው ጀምሮ እስከ ትልቅ መንግስት ድረስ ይሰራል የገና ዛፍ በየአካባቢው እና የበዓሉን መግባት ከታችኛው ባለስልጣን ጀምሮ ውጭ ወጥተው በአደባባይ ክሪስማስ ትሪ የምንለውን መብራቱን አብርተው አንድ ቀረ 30 29 ቀረ 28 እያሉ ወደ ኋላ በመቁጠር የገና ደርስ ያደርሳሉ። እንዲያደርገው ነው ባህላቸውን አስተዋውቀው ለልጆቻቸውም ማሳልፈው እኛንም ተጽዕኖ እስከ መክተት ያደርሱ። በተቃራኒው አሁን እኛ ጋር ስንመጣ ለምሳሌ የገና ጨዋታ፣ የገና በዓል አንድ ወር ሁለት ወር ሲቀረው ከቀበሌ ጀምሮ በመጫወት የገና ዕለት በፌዴራል ደረጃ የመጨረሻው ጨዋታ መደረግ ነበረ።